ኢትዮጵያ በርካታ ስደተኞችን ለማስተናገድ የምታደርገውን ጥረት ፕሬዝደንት ባራክ ኦባማ አደነቁ። ሀገሪቱ ስደተኞች በተሻለ ሁኔታ እንዲኖሩ ከፍተኛ ጥረት እያደረገች መሆኗንም ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ገልጸዋል። በስደተኞች ዙሪያ የሚመክር ውይይት በኒውዮርክ ተካሂዷል። ነቢዩ ወንደሰን። በአሜሪካው ፕሬዚደንት ባራክ ኦባማ አማካኝነት የተዘጋጀውና በስደተኞች ላይ ያተኮረው ውይይት ኢትዮጵያን ጨምሮ ስድስት ሀገራት በአጋርነት የተሳተፉበት ነው። ሰብአዊ ድጋፍን በማጠናከር በሚሊዮን ለሚቆጠሩ ስደተኞች ምግብ፣ ንጹህ መጠጥ ውሃና ትምህርትን ማሟላትም የሀገራቱ ፍላጎት ነው። ተጨማሪ ኃላፊነቶችን በመውሰድ አዳዲስ ስደተኞችን መቀበልም እንዲሁ። ፕሬዚደንት ባራክ ኦባማ በዚህ ወቅት ባደረጉት ንግግር በስደተኞች ላይ የተጋረጠውን ቀውስ ለመፍታት የጋራ የሆነ እርምጃና ድጋፍ ያስፈልጋል ብለዋል። በርካታ ስደተኞችን እያስተናገዱ ለሚገኙት ሀገራትም ምስጋና አቅርበዋል።

አብዛኞቹ ስደተኞችን እያስተናገዱ ያሉ አስር ሀገራት ናቸው። ከእነዚህ ውስጥ ቱርክ፣ ፓኪስታን፣ ሊባኖስ፣ ኢራንና ኢትዮጵያ ይገኙበታል። በዛ ያሉት በአነስተኛ ሀብት ከፍተኛ ቁጥር ያለው ስደተኛ የሚያስተናግዱ ሀገራት ናቸው። ይህ ተግባራቸው የሚደነቅ ነው። እናም የሀገራቱን ጥረት ለማገዝ የሰብአዊ ድጋፍን ይበልጥ ማጠናከር ይገባል። ኢትዮጵያ ስደተኞች ደህንነታቸው ተጠብቆ እንዲኖሩና ድጋፍ በማድረግ ከፍተኛ ስራ መስራቷን የተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሀገሪቱ ስደተኞች በቋሚነት በሚጠቀሙበት የስራ መስክ እንዲሰማሩ እያደረገች መሆኗንም ገልጸዋል። ኢትዮጵያ ፕሌጅ ቱ ኤክስፓንድ አውት ኦፍ ካምፓስ ፖሊሲ ቱ ኦል ሪፉጂስ ኢትዮጵያ ሁሉም ስደተኞች ከመጠለያቸው ውጪ መንቀሳቀስና መስራት የሚችሉበትን ፖሊሲ እየተገበረች ነው። በዚህም ሰባ አምስት ሺ ያህል ስደተኞች ተጠቃሚ ሆነዋል። እናም ሀገሪቱ በዚህ አቅሟ ይህንን ከሰራች ሌሎች ደግሞ የበለጠ መስራት ይችላሉ ማለት ነው። በዓለማችን ተገደው ከቀያቸው ከተፈናቀሉ ስደተኞች መካከል 20 ሚሊዮን ያህሉ ደህንነታቸው ተጠብቆ አይኖሩም፣ በቂ ድጋፍም አይደረግላቸውም። ይህ ችግር አሁን ደግሞ ይበልጥ እየከፋ መምጣቱን በዘርፉ ላይ የተደረጉ ጥናቶች ያስረዳሉ። ከሰባ አንደኛው የመንግስታቱ ድርጅት ጠቅላላ ጉባኤ ጎን ለጎን ለስደተኞች ድጋፍ በማድረግ ቀዳሚ በሆነችው የአሜሪካ ፕሬዚደንት ባራክ ሁሴን ኦባማ አስተናጋጅነት የተካሄደው የስደተኞች ስብሰባ አብይ ትኩረትም ዓለም አቀፉ ማህበረሰብ የስደተኞችን ደህንነት ለመጠበቅ እንዲሁም ድጋፍ ለማድረግ የሚያደርገውን ጥረት ይበልጥ እንዲያጠናክር ለማድረግ ያለመ ነው።